ሰላም ሰላም! እንዴት ናችሁ? ውድ ተከታታዮቼ እንዴት ናችሁ? ዛሬም አዲስ ዜና፣ የጤና ነክ ዜና ይዤላችሁ መጥቻለሁ። ዛሬ ይዤላችሁ የመጣሁት ዜና እንግዲህ ህጻናት ስማርትፎኖችን ለህፃናት መስጠት ምን ያክል ሜንታል ሄልዝ ወይም ደግሞ የጭንቅላት የአእምሮ ጤና ላይ ኢፌክት እንዳለው አሁን ዲሴምበር አንድ የትላንት ማለት ነው፣ የወጣ መረጃ ጥናት አለ ፐብሊሽ የተደረገ እና በጣም አስደንጋጭ ቁጥር ነው ያለው እዚህ ጋር እና በጣም መጠንቀቅ እንዳለብን የሚያሳይ መረጃ ነው። ምንድነው ጥናቱ ሪሰርች ነው፣ ይቅርታ መረጃ አልኩኝ፣ ኤቪደንስ ነው ይሄ፣ ማስረጃ ነው። ምንድነው ያጠኑት? ምንድነው ለህፃናት ሚዲያን ኤጅ ማለትም አቬሬጅ ኤጁ ማማካኝ አመታቸው አስራ ሁለት አመት የሆኑ ህጻናት ስማርትፎን ያላቸው ህጻናት እና የሌላቸው ህጻናትን ኮምፔር አድርገው ምን አይነት የጭንቅላት ሜንታል ሄልስ ውጤቱን ነው ያዩት። እና ምንድን ነው ውጤቱ የሚያሳየው እንግዲህ ምንድነው ይሄ ስማርትፎን ያላቸው ልጆች በዚህ ኤጅ ላይ ስማርትፎን ያላቸው ልጆች ነው ያጠኑት። ከ2018 እስከ 2020 ድረስ ነው ያጠኑት። እስከ 10 ሺህ የሚጠጉ አዶለሰንቶችን ወይም ደግሞ 12 ዓመት የሆኑላቸው ልጆችን ነው በአቬሬጅ ያጠኑት እና ይሄ አዶለሰንት ብሬን ኮግኒቲቭ ዴቨሎፕመንት ስተዲ ይባላል። እና ይሄ ስተዲ ምንድን ነው ምንድን ያገኘው ከ63.6 ፐርሰንት በላይ የሆኑ ህጻናት የሚጠቀሙት ሚን ምንድን ነው? 63.6 ፐርሰንት በላይ የሆኑ ሰዎች ህፃናት ይጠቀማሉ ነው እንግዲህ። ይሄኛውን የሚጠቀሙ ሰዎች ምንድን ነው እና ይሄንን 63.6 ፐርሰንት የሆኑ ሰዎች ነጥብ ስድስት የሆኑ ህፃናት ወይም አዶለሰንቶች ስማርትፎን አላቸው አብዛኞቹ ማለት ነው። ከግማሽ በላይ የሆኑ ስልሳ ፐርሰንት አካባቢ እና ምንድን ነው እነዚህ የሚጠቀሙ ህፃናት ከእነሱ ኤጅ በላይ ከሆኑ ህፃናት አንጻር የዚህን ጊዜ ስማርትፎን የሚጠቀሙ ህፃናት፣ በዚህ ኤጅ የሚጠቀሙ ህፃናት የሜንታል ሄልዛቸው ጥሩ እንዳልሆነ ወይም ደግሞ መጥፎ የሆነ የአይምሮ ጤንነት እንደሚኖራቸው ጥናቱ አረጋግጧል ማለት ነው እና ጥናቱ ምንድን ነው የሚለው፣ አንድ አጥኚው ራን ብራዚል የሚባለው አጥኚ ምን እንደሚጠቀሙ አላዩትም። የስት ስማርትፎን ብቻ ያላቸውን ሰዎች ነው ያዩት እና ምንድን ናቸው አብዛኞቹ ይህን እንግዲህ ስልሳ ሦስት ፐርሰንቶቹ ስማርትፎን አላቸው። ከነዚህ ውስጥ አብዛኞቹ ሜንታል ሄልስ ወይም ደግሞ የአእምሮ ጤና ችግር እንደሚገጥማቸው ነው የገለጸው ማለት ነው። እና ይሄ ምንድን ነው የሚያሳየው? እስቲል ምን እንደሚጠቀሙ የሚለውን ማየት ጥሩ ነው ማየት የበለጠ ምን መጠቀም አለባቸው የሚለውን ዲክቴት እንድናደርግ ወይም ደግሞ ሰጀስት እንዲደረግ አድርጓል። ነገር ግን ጀስት ደ ፋክት ዛት ስማርትፎን መኖሩ በዚህ ኤጅ በዚህ አስራ ሁለት ዓመት አካባቢ ባለው ኤጅ መኖሩ የአእምሮ ጤና ላይ ዲፕሬሽን ውስጥ የመግባት ላይ ኦቤሲቲ፣ ወይም ደግሞ ከክብደት መጨመርን እንትን የማለት ላይ አብዛኞቹ እንደዛ ናቸው። እነሱም ደግሞ ለነዚህ ለአእምሮ ጤንነት ለአካል ለዚህ ለውፍረት ማለት ነው ከመጠን የበለጠ ውፍረት ለነዚህ ለነዚህ የተጋለጡ እንደሆኑ ጥናቱ አሳይቷል ማለት ነው። ሌላው በጣም ያስገረመኝ ነገር በዚህ ኤጅ ያሉ ግን ስማርትፎን የሌላቸው ሰዎች ግን ህፃናት ግን ከአንድ አመት በኋላ ወይም ደግሞ ሳይኖራቸው ከቆዩ የተሻለ የጤና እንትን አላቸው። ምንድን ነው የተሻለ የጤና የአእምሮ ጤና አላቸው የሚለውን ነገር አይቷል። ይሄ እንግዲህ ቁጥር ነው። ዲቴይሎቹን አላጠናም፣ ነገር ግን ኦልሞስት ከ2018 ከ2020 የሆኑ 10 ሺህ የሆኑ ህጻናት እና ያጠናው በግርድፉ ነገር ግን ስማርትፎን የሚጠቀሙ ህጻናት ከማይጠቀሙ ህጻናት የአይምሮ ጤንነታቸው የተረበሸ ነው። ዲፕረስድ የመሆን ሌሎች ነገሮች ላይ አክቲቭሊ የመሳተፍ ትምህርት ላይ ውጤታማ የመሆን እንዲሁም ደግሞ የክብደት መጨመር የሰውነት ጤና ላይም ችግር እንዳለባቸው ነው የሚያሳየው እንግዲህ ሌሎች ጥናቶችን ፈርዘር ቢፈልግም ግን በዚህ ኤጅ በዚህ እድሜ ስማርትፎኖችን መጥ አለመጠቀም ጥሩ እንደሆነ የሰጀስት እያሳየ ጥናት ወይም ደግሞ መጠቀም ደግሞ ለተለያዩ የአእምሮ ጤንነት ችግር እንደሚያጋለጥ እያሳየ ጥናት ነው እንግዲህ። እንደዚህ አይነት የጤና መረጃዎችን ለማግኘት ሰብስክራይብ አድርጉ። ኮሜንት ላይ ሀሳብ አስተያየታችሁን ስጡኝ፣ አበረታቱኝ። ላይክ አድርጉት ከወደዳችሁት ይጠቅማል ብላችሁ ካሰባችሁ ደግሞ እንደዚህ የስማርትፎኖችን በመጠቀም መጠቀም ጥሩ ነው ከሚብሉ ሰዎች ካሉ ደግሞ ስ ይህንን መረጃ አጋሯቸው እና የእነሱንም እንትን እንስማ። በጣም አመሰግናለሁ።